ሰላሙ አለይኩም ረቱላ በረካቱ ሙስሊሞችን ብለው ብለው ብለው ሲጨርሱ አሁን ደግሞ የሰለሙት ጋር ደግሞ መጡ። አህባሾች የሰለሙት አልሰለሙም እያሉ ነው። ለማንኛውም ሰምተን ክርስትና ወደ ኢስላም የሚመጣ ሰው፣ አሁን ሰለምን ብለው በገፍ የሚመጡ ሰዎች እኮ አሉ። አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ ምነት ስለሆነ ተጅሲጅሲምውን የሚያጉት ስሙን ብቻ ነው የቀያየሩት። ከተጅሲም ወደ ተጅሲም ነው የሚያሸጋግሯቸው። ለምን እዛ ጋር አባታችን ይል ነበረ፣ ነሳራ እያለ መሰማይ የምትኖር ሲል ነበር። ከዛ ጋ እዚህ ጋ እመጣና አባታችን አትበር፣ ግን መሰማይ የሚኖር ነው ይሉታል። ከዛ ለ ከዛ አባት መሆኑ ቀረ እንጂ ያው እዛ ጋ የሚኖር የሆነ መኖሪያ የሚያስፈልገው ነገር ነው ብሎ ማሰብ ይጀምራል ማለት ነው። የሚያምነው ከነሱ ሰማይ ላይ የሚኖር ሲሉት ለሰማይ የሚገደብ አይደለም። ሰማይ ላይ የሚኖር ሲባል እኮ እዛ ውስጥ ያ ቦታ የሚገድበው የሚወስነው ማለት ነው። በዚያ መጠን ልክ የሆነ ማለት ነው። ስለዚህ ያንን መጥፎ እምነት አስገብተውበት ሻህዳ ይዟል። አላሁ አክበር፣ አላሁ አክበር ይባላል፣ ተክቢር ይባላል። ከዛ በኋላ ሰውየው ገና በዚያው ስም ቀያየረ እንጂ አሁንም ተጅሲም ላይ ነው ያለው። በመሰረቱ አባሽ እንደ ሰማችሁት ነው። ይህን ነው እንግዲህ ዶክተር የምትሉት። ይህንን ነው እንግዲህ ሸ ወይም ውስታዝ የምትሉት ሰውን የማክፈር ዶክትሬት ማለት ነው። ሰውን ከስልም እና የማስወጣት ዶክተሬት ማለት ነው። እስቲ የውስታዝ ደሞ የውታዝ ያሲን ኑሩን መልስ የመልስ ምት ደግሞ ሰምተን እንመለስ። የሰለሙ ወጣቶች እኮ አልሰለማችሁም እየተባለ

የመጡ ወንድሞቻችን እህቶቻችንን አልሰለማችሁም እያሉ ነው። ምክንያቱ ምንድን ነው? እዚህ ላይ እንደሰማችሁት እንግዲህ እዛ ቦታ ላይ የመጀመሪያ የነበሩበት እምነት ላይ አባታችን ወይ በሰማይ የምትኖር ስምህ ይቀደስ እያሉ በሰማይ እንደሚኖር አምላካቸውን ይገልጹ ነበረ። እስልምና ላይም ሲመጣ ወደ ተጅሲም ነው ያመጧቸው። በሰማይ አላ ስብ ታላ አላሁ ፊ ሰማ ፈውቀ ልአርሽ ማይካድ የሆነ ነገር ነው። እኛ የቁርአን ሰዎች ቁርአንን የምናምን ሰዎች ስለሆንን ቁርአን አላህ የነገረኝ እኔ ከሰማይ በላይ ነኝ ብሎ አላህ ነግሮኛል። ከሰማይ በላይ ነው። በዕልሙ ሁሉም ቦታ ላይ ነኝ ብሎኛል። ሁሉም ቦታ ላይ ነው። ከዛ ውጪ ያንተን ፍልስፍና፣ ያንተን ድንቁርና ልሰማ በፍጹም አልችልም። የሰለሙ ወንድሞቻችን ሰልመው አሉ ሲሰልሙ አላህ አሁንም አዎ ከአርሽ በላይ ነው ከሰማይ በላይ ነው የሚለውን አምነው በሰም ይሰልሙት። እሱ ራሱ የአቂዳ የእምነት አንዱና ዋናው አካል ስለሆነ ይህን ደግሞ የሚሉት። በጣም የሚገርማችሁ ነገር አልሐምዱሊላህ፣ ዛሬ ንጽጽር ላይ የሚሰሩ ወንድሞቻችን በአብዛኞቻቸው በአቂዳ ላይ ጠንካራ አቋም ያላቸው ወንድሞች ናቸው። በተውሂድ የነገሱ ወንድሞች ናቸው። በነሱ እጅ ስለሰለሙ ያንገሸግሻቸዋል። እኛ እናሰልማለን። እናንተ ከፈለጋችሁ አክፍሩ። ወንድሞቻችን ወደ ሂዳያ መንገድ ሰበብ ይሆናሉ፣ ይጣራሉ። እናንተ ደግሞ አስወጡ። ፍርዱ ደግሞ ነገ አላህ ፊት እንፋረደዋለን እንፋ እንካሰሳለን እንሻላህ፣ እንጠያየቃለን፣ እዛው እንገናኛለን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱህ።